በዚህ አጭር ቪዲዮ የምንመለከተው የሚያስተውሉት የሆነ ልዩ ነገር ነው። የማያሳያችሁ የተጅዊድን ትምህርት ሊያስተምር የሚችል ነገር አለው ይሄ ክፍል። ይሄም ምንድን ነው? እንደምታዩት፣ ከዚህኛው ፊደል አንስቶ እስከ መጨረሻው እስከ ሚም ፊደል ድረስ የፊደሎቹ አቀማመጥ የሚጠቁመን አንድ የተለየ ነገር አለ። እንደው በተለምዶ ወይም ደግሞ ዝም ብለው ፊደሎቹን ያስቀመጡበት ሁኔታ የለም። ከመጀመሪያው ፊደል እስከ መጨረሻው ድረስ የፊደል አደራደሩ ራሱ የሚያስተምረን የሚያሳየን ልዩ ነገር አለ። እርሱ ምንድን ነው? እነዚህ ከሐምዛ ጀምሮ ሚም ድረስ መቀመጡ የፊደላትን መውጫ ቦታ በራሱ በአቀማመጡ ያስተምራል ማለት ነው። እንዴት ካልን ከዚህኛው ከሐምዛ ፊደል ሶስት ሶስት ነው የሚመጣው፣ በፈትሓ በከስራና በማ እና ባቢ ማለት ነው። ፈትሓ ከስራ በማ፣ አኢኡ ስንል፣ ሃሂሁ ስንል፣ ዓዒዑ ስንል በራሱ የፊደል መውጫ ቦታዎችን ያስተምራል። ከዚህ ፊደል ጀምሮ ከሐምዛ ማለት ነው፣ ከሐምዛ ፊደል አንስቶ ከዚህኛው ፊደል አንስቶ እስከ አይን ወይ ነው ኻ ድረስ እዚህኛው ፊደል ድረስ ማለት ነው። ምንን ያሳየናል? የጉሮሮ ፊደሎችን ያስተምረናል። ከዚህኛው ፊደል አንስቶ እስከ ሐ ፊደል ኻ

አቅሶ ሊሳን ማለት ነው። ከዛ ጂም ሺን እና ያን ስናያቸው መሀል ጉሮሮ ነው የሚወጡት፣ ጂም ሺን እና ያ ማለት ነው። ሌላ ባድ እና ላምን ስናይ ደግሞ አደራደራቸው እንደምሳየን የምላስ ጎን ክፍል ነው የሚወጡት። ኑን፣ ሮ፣ ጦ፣ ዳል፣ ታ፣ ሳድ፣ ሲን፣ ዛ እዚህ ድረስ ደግሞ የምላስ ጫፍ የተኛው ክፍል ነው የሚወጡት ማለት ነው። እርግጥ ታ ዳል እና ጣ፣ ጣ ዳል እና ታ ራሱን የቻለ ክፍል አላቸው ሳድ ሲን እና ዛ ራሱን የቻለ መውጫ ክፍል አላቸው። ሌላው ቫ ዛል እና ሳ ደግሞ የምላስ ጫፍንና የላይኛውን የጥርሳችንን ክፍል በመጠቀም ነው የሚወጡት። እዚህ ላይ ስንመጣ ደግሞ የከንፈር ፊደሎች ናቸው። ከፋን እስከሚም ድረስ ከንፈር ፊደሎች ናቸው። ለየት የሚያደርገው ነገር ፋ የላይኛው ጥርስና የውስጠኛው ከንፈር ክፍልን በመጠቀም ነው የሚወጣው። ዋው ደግሞ ከንፈራችንን ክብ ወይም ሰርክል በመስራት ነው። ባ ደግሞ ከንፈራችንን በማላቀቅ ነው። ሚም ደግሞ ከንፈርን በማያያዝ ነው።